ሰላም ሰላም ውድ አድማጮቻችን፣ ይህ የአያ ስፖርት ነው። በአዳዲስ አርሰናልን የሚመለከቱ የዝውውር መረጃዎች ተመልሰን መጠናል። ውድ አድማጮቻችን፣ እንግዲህ ብዙ መረጃዎች እየወጡ ነው። የሚቀጥለው የውድድር ዓመት ፕሮግራም ወጧል። አርሰናል እንግዲህ በመጀመሪያው ጨዋታ ወደ ኦልድ ትራፎርድ በማቅናት ማንቸስተር ዩናይትድን ከሜዳ ውጭ የሚጫወት ይሆናል። ከዛ ሊድስ ዩናይትድን በሜዳው በኤምሬትስ የሚያስተናግድ ይሆናል። ከሜዳ ውጭ ወደ አንፊልድ ሮድ ያቀናና በሶስተኛው ጨዋታ፣ በአራተኛው ጨዋታ ወደ ኖቲንግሃም ፎረስት ሜዳ በራሱ ሜዳ ላይ የሚጫወት ይሆናል። በአምስተኛ ሳምንት ጨዋታ ማንቸስተር ሲቲ ይገጥማል። በስድስተኛ ሳምንት ጨዋታ ኒውካስትልን የሚገጥም ይሆናል። አርሰናሎች በእጣ ድድድል ወይም ደግሞ በእንግሊዝ ፕሪሚየር ሊግ ፕሮግራም ያምናውን ፕሮግራም የምታስታውስ ነው። በዘንድሮ ውድድር ዓመትን በድጋሚ ከባድ ፕሮግራም ነው የደረሳቸው እንግዲህ በስድስት ጨዋታዎች የሚያገኟቸው ቡድኖች በጣም ከባባድ የሚባሉ ናቸው። ማንቸስተር ዩናይትድ፣ ሊቨርፑልን አንፊልድ ሮድ ማንቸስተር ዩናይትድን ኦልሞስት ኦልድ ትራፎርድ ድረስ በመሄድ ማንቸስተር ሲቲን በሜዳቸው ከዛ ውጭ ኒውካስትልን ሴንት ጄምስ ፓርክ ይሄዳል። ሴንት ጄምስ ፓርክ፣ ሊቨርፑል እና ማንቸስተር ዩናይትድ ሶስቱ ስታዲየሞች አምና ነጥብ የጣሉባቸው ናቸው። በሜዳቸው የሚያስተናግዱት ኖቲንጋም ፎረስት እና የማንቸስተር ሲቲ ጨዋታ ራሱ ደግሞ ሌላኛው ጠንካራ ጨዋታ ነው። አጠቃላይ ከመጀመሪያዎቹ ስድስት ጨዋታዎች አምስቱ ጠንካራ ጨዋታዎች ናቸው። አርሰናል በፕሪሚየር ሊጉን በጠንካራ ብቃት መጀመሪያ ያስፈልገዋል። ይህንን ተከትሎ በዝውውር መስኮቱ ላይ አርሰናሎች ጠንካራ ብሎ መንቀሳቀስ ካልቻሉ ዋጋ የሚያስከፍላቸው ነው የሚሆነው በኔ እይታ ስለዚህ በዝውውሩ ቀደም ብሎ መንቀሳቀስ ከቡድኖቹ ረገድ የሚጠበቅ ነው የሚሆነው። ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ለታዊ የዝውውር መረጃዎችን የምታገኙበት ገጻችሁ ነው። ስለዚህ ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁ ያስፈልገናል። አንድ ልብልቱት የምትጠበቀው እንግዲህ አርሰናል እስካሁን ድረስ በውድድር አመቱ ላይ በእንግሊዝ ፕሪሚየር ሊግ ካላስፈረሙ ቡድኖች ውስጥ አንዱ ነው። ስለዚህ አርሰናል በቀጣይ የውድድር አመት ያለበትን የመጀመሪያ ፕሮግራምን ተከትሎ በዝውውር መስኮቱ ላይ ህንደኛ ተፎካካሪ መሆኑ ይጠበቅበታል። በዝውውር መስኮቱ ላይ እንግዲህ ምን ያክል ይሳተፋል የምናየው ይሆናል። እንግዲህ የመጀመሪያው መረጃችን የሚሆነው አርሰናልንና እንግዲህ በዚህ የዝውውር መስኮት እናንተንም ደጋፊዎቹን እንዲሁም እኛንም ጋዜጠኞቹን ያስቸገረን ሀሳብ የቤንጃሚን ሴስኮ እና የቪክቶሪ ኮሬስ ጉዳይ ነው። ቤንጃሚን ሴስኮ ይህ የ22 ዓመት ስሎቬኒያዊ አጥቂ አርቢ ሌቪዥንግ እየተጫወተ ይገኛል። ዛሬ የጀርመኑ ተነባቢ ጋዜጣ ቢልድ ይዞት በወጣው መሰረት አርሰናል ሴስኮን ለማስፈረም በግል ጉዳይ ሙሉ በሙሉ ተስማምተዋል። ከዛ ውጭ ለአርቢ ሌቪዥንግ ደግሞ ድርድሮችን ማድረግ ይፈልጋሉ። ከ80 ሚሊዮን ዩሮ አርሰናሎች ያወጣሉ ተብሎ ይታሰባል። ያ ማለት ከ ሚሊዮን ፓውንድ እስከ ሚሊዮን ፓውንድ አርሰናሎች እያወጣሉ በዚህ ተጫዋች ጉዳይ ድርድሮቹ የሚጠበቁ ነው የሚሆኑት። በግል ጉዳይ መስማማታቸው አርሰናሎች በቪክተር ዮኮሬስ ድርድርም ጉዳይ እያደረጉ እንዳሉ ይታወቃል። ነገር ግን የዮኮሬስ ጉዳይ አስቸጋሪን ያደረገው ያወሳሰበው ነገር ምንድን ነው ብትሉ፣ አሁንም የስፖርቲንግ ሊዝበን የዋጋ ጉዳይ ነው። እንደ ቤንጃሚን ሴስኮ እንዲከፈሉ ይፈልጋሉ፣ እስከ 80 ሚሊዮን ዩሮ ድረስ። አርሰናሎች ያን ተከትሎ ሴስኮን ምርጫቸው አድርገዋል። በግል ጉዳይ ዛሬ ትልቁ ዜና ተስማምተዋል የሚለው ነው። ሁለተኛው መረጃችን የሚሆነው የሮድሪጎን የሮድሪጎ ሁኔታ ይመለከታል። ዣቪ አሎንሶ በሮድሪጎ ሁኔታ ደስተኛ ነው። ነገር ግን እያያችሁት ነው፣ በድንቅ ብቃት በሪቨር ፕሌት እየተጫወተ የሚገኘው ባንከው መስተንቱኖ ጥሩ ብቃቱን እያሳየ ይገኛል። ና መስተንቱኖ ሆኖ ወደ ሪያል ማድሪድ የሚመጣ ከሆነ ብርሄም ዲያዝ አዲስ ኮንትራት እየፈረመ ነው እና ሮድሪጎ የሚለቅበት እድል ካለ አርሰናሎች እየሞከሩ ይገኛሉ። ይህ ዝውውር ግን እስከ ዝውውሩ መጨረሻ ቀን ድረስ አጓጊ ሆኖ የሚቀጥል ይሆናል። አንቶኒ ጎርደን እና አርሰናል ሌላኛው መረጃችን የሚሆነው በዛሬው ፕሮግራማችን እንግዲህ ዛቴቴክስ በዘገባው መሰረት ትናንት በዘገባችን አድርሰናችኋል። አርሰናሎች አሌክሳንደር ኢዛክን የሚያደንቁት ተጫዋች ነው። ሁለተኛ ከኒውካስትል የሚያደንቁ ተጫዋች ደግሞ አንቶኒ ጎርደን ነው። አንቶኒ ጎርደንን ለመፈለግ አርሰናሎች በሚገባ ጥረትን ማድረግ ይፈልጋሉ። ነገር ግን አርሰናል ትልቅ ለውጦችን ማምጣት የሚችል ትክክለኛ ውስጥ ተጫዋች ነው ወይ የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። አርሰናል በዚህ ተጫዋች ጉዳይ ላይ ግን ድርድሮችን ማድረግ የሚፈልጉ ይሆናል። በዋጋ ጉዳይ ምን ያክል ይስማማሉ የሚለው ትልቁ ጉዳይ ነው። ሰማኒያ ሚሊዮን ፓውንድ ኒውካስትል የሚፈልግ ነው። አርሰናል ይህንን የማቅረብ ፍላጎት የለውም። ድርድሮች ውስጥ ሁሉ የሚጠበቁ ነው የሚሆኑት። ቶማስ ፓርቴና አርሰናል እንግዲህ በትናንትናው ፕሮግራም ከፌነርባቼ ጋር ተያይዞ ነበር። ዛሬ ከኤሲ ሚላን ጋር ስሙ ተያይዟል። ሁለት መቶ ሺህ ሳምንታዊ ደመወዝ እንደሚቀበል ይታወቃል። በአርሰናል ይህንን ተጫዋች እንግዲህ አርሰናሎች ድርድሮችን እያደረጉ ነው። ደመወዙ እንዲቀንስ ይፈልጋሉ። ከዛም በላይ የመክፈል ፍላጎት የላቸውም። ነገር ግን ቶማስ ፓርቴ ኮንትራቱን ሲያድስ ባለው ከለበለዚያ ደግሞ ደመወዙ ከፍ እንዲል ይፈልጋል። ኤሲ ሚላን ይህንን ደመወዝ የመክፈል ፍላጎት የላቸውም። እንግዲህ ኤሲ ሚላን በዚህ ነር ባያቸው ይህንን ተጫዋች እንደሚያደንቁትና እንደ ፍላጎት እንዳላቸው ይታወቃል። አርሰናሎች የዙቢሜንዲ ዝውውር የሚሳካ ከሆነ በቶማስ ፓርቲ ውሳኔ ላይ ምን አይነት ውሳኔዎች እንደሚያደርጉ የሚጠበቅ ነው የሚሆኑ ድርድሮቹ ግን እንደተቀጠሉ ናቸው። አርሰናል ጁላይ 19 እንደ ትሬኒንግ ወይም ደግሞ ቀጥና ሁኔታው የሚጀምር ይሆናል። ቶማስ ፓርቴ በዘንድሮ ድራመት አራት ጎሎችና ሶስቱ አሲስቶችን አድርጓል። ወደ ድራመቱ ምርጥ ብቃቱን ሲያሳይ እንደነበር የምታስታውሱት ነው። የማይክል አርቴታ አሰልጣኝ ቡድን ስታፍ አባላቱ እንግዲህ በብዙ ሁኔታ ጥሩ ጥሩ የሚባሉ የአሰልጣኝ ቡድን ስታፍ አባላቶችን ከዚህ በፊት እንደመለመላ ይታወቃል። አሁን አንዱ የሆነው ካርሎስ ኮስታ ድንቅ የኢንዲቪዥዋል ወይም የእያንዳንዳቸው አሰልጣኝ ሆኖ በማገልገል የሚታወቀው ከዚህ በፊት በአትሌቲኮ ማድሪድ በጁቬንቱስ የሰራው ካርሎስ ኮስታ አሁን አርሰናልን በመልቀቅ ወደ ፓርማ ዋና አሰልጣኙ በጣሊያን ሴሪያ ሊሰራ እንደሆነ መረጃዎቹ ያሳያሉ። ለአንድ ለአንድ ስልጠና ላይ በጣም ጥሩ ነው። ስለዚህ ተጫዋች ቤን ዋይት፣ ግራኒት ዣካ ብዙዎቹ ተጫዋቾች አስተያየታቸውን ሰጥተው አውቃሉ በጣም እንደሚያደንቁት። አሁን ግን እንግዲህ አርሰናል የማይክል አርቴታ ሁለተኛ አሰልጣኝ ከመሆን ይልቅ ራሱ የሚመራው ቡድን እንደሚኖረው እና ለማሰልጠንም ወደ ጣሊያን ሴሪያ እንደሚሄድ ይታወቃል። አርሰናል እንግዲህ ምክትል አሰልጣኞቹን ማይክል አርቴታ በድርድር ወደ ሶስት ዓመት አራዝመው ነበር ኮንትራታቸውን። አሁን እንግዲህ እነዚህን ሁኔታ በማፍረስ ነው ፓርማ የሚወስዱት ከዚህ በፊት ከማይክል አርቴታ ጋር አብረው የሰሩት እንደ ላንደርስ አሁን የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ አለ። ብዙዎች የፕሪሚየር ሊግ ክለቦች ሁለተኛ አሰልጣኛቸውን እየቀየሩ ይገኛሉ። ማንቸስተር ሲቲ ዋን ላሚና እና እንዲሁም ደግሞ ሁለተኛ የነበሩ አሰልጣኞችን አሰናብቶ ኮሎቱሬን እና እንዲሁም ደግሞ ፔፕ ላንደርስን የቀድሞ የርገን ክሎፕ ምክትል አሰልጣኞችን ቀጥረዋል። ሀይቲንጋ ወደ አያክስ አቅንተዋል እና ሊቨርፑልም ሁለተኛ አሰልጣኝ እንግዲህ ጆቫኒ ቫን ብሮንክሆርስትን ተክቷል። አርሰናሎችም እንግዲህ ወደዚህ ሁኔታ የሚገቡ ይሆናል ና አዲስ ሁለተኛ አሰልጣኝ ለማይክል አርቴታ የሚያግዘው አሰልጣኝ የማስፈረም እቅድ እንዳላቸው ዝውውሮቹና መረጃዎቹ ያሳያሉ። ለድማቻችን ይህ የአየር ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ያላችሁን ማስተያየት አስቀምጡልን። በተለይ የውድድር አመቱ በአርሰናል ሲጀመር የዝውውር ስታንዳርዱን እንዲሁም ደግሞ የተጫዋቾችን ዝርዝር እንዴት አያችሁት? የእናንተን የምጠብቅ ነው የሚሆነው። አርሰናል እንግዲህ በመጀመሪያዎቹ ጨዋታ በማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ኖቲንጋም ፎረስትና ኒውካስትልን የሚጫወት ነው የሚሆነው። ይህ ሁኔታ እንዴት አርሰናልን የሚያስቸግር ይሆናል ብላችሁ ታስባለ ትላላችሁ፣ ይህንን የምጠብቅ ነው የሚሆነው። ኒኮ ዊሊያምስን የሚመለከተው ግን ወደ ባርሴሎና የሚያደርገው ዝውውር በኒኮ ዊሊያምስ ጉዳይም እንደተጠናቀቀ አሁን አንዳንድ መረጃዎች ያሳያሉ። ኒኮ ዊሊያምስ የስድስት ዓመት ኮንትራትን እና እንዲሁም ደግሞ ሳምንታዊ የሁለት መቶ ሺህ ፓውንድን የሚፈርም ይሆናል። ይህ ለኒኮ ዊሊያምስ እንግዲህ አስደሳች ነው፣ በተለይ ወደሚፈልገው ቡድን መሄዱን ተከትሎ። አርሰናሎች እና ባየር ሙኒክ እንዲሁም ደግሞ ቸልሲ የመስመር ተጫዋቾች ፍለጋ ላይ እንዳሉ ይታወቃል። አሁን ባየርኖች ብዙ የተለያዩ ተጫዋቾችን እየፈለጉ ይገኛሉ። አርሰናሎች በዝውውሩ መጨረሻ ወቅት እንግዲህ የሚያደርጉትን እንቅስቃሴ የሚጠበቅ ነው የሚሆኑት። በተለይ ከማርቲኔሊ እና እንዲሁም ደግሞ ከሌላኛው ጥሩ ፐርፎርማንስ ካለው ተጫዋች ከትሮሳድ የተሻለ የመስመር ተጫዋችን ማገኙ ከሆነ በተለይ ደከም ያሉ ተጫዋቾችን የማምጣት ፍላጎት እንደሌላቸው የሚታወቅ ነው። ሰላሙ ዳድማዎቻችን፣ እንግዲህ ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ስለ አርሰናል የሚሰማችሁን ኮሜንት መስጫ ቦክስ ላይ አስቀምጡልኝ።